እስትሮ ካረገ ወደቀ እንዲሆነ ምናምን ከንግድ ከብስጭት ነው። ቤታ እንደ ራስሽን ስሜት እንትንሽን ተቆጣጠሪ፣ ስሜትሽን ተቆጣጠሪ። ቤታ በቃ ጌም ነው ሲያልቅ ሌላ እንደምትጫወች ወ እኔ ለአንቺ ደከመኝ ነው። ይታቸው እኔ ነኝ ያስታረኳቸው። ላማ ግን ከዛ ፍጥነት እንዴት እኔ እኮ ገረመኝ። ወዲያው ተነግሯት ነው ላይ ላይ ላኩ አልነበረችም ማለብታ ነ እስቲ የእውነት ወይ ወይ ጉድ! እግዚአብሔር ሰው በቃ እንደው ኑሮ መርሮታል ማለት ነው። ውዶች ይናክ ምን ዝም አንበሳ ነው ነበር ነበር ለማን ነው ስምንት ምን ተወራሽ ለሷ አላወጣሁትም ድንብሩ ወይ ስምንት ላንቺም ስምንት አላወረድኩ እንኳን ለሷ ስምንት አውርዳ ይው አለ ፔፓል ላይ አላወጣሁትም ይበላሽ ባረክ ባረክ አድርጉ አመዱ ነው ትለኛለች። ቆሚ ምኞቷ ነው ምተኛ ጦርነት ውስጥ እኮ ገባን ዘንድሮ። ይኸውልሽ፣ ድንገርሽ ጉጂ ሰው ጭንቀት፣ አሉባልታ ነገር፣ ስድድብ ሰልችቶታል። ሰዋውን በቃ ራሱን ፈታ የሚያደርግ የሚያዝናና ነው፣ እዚህ ቲክቶክ ላይ ማየት የሚፈልገው አሁን ካየሽ እኮ እኔ ነገ ይሄ ጌም ቢቋረጥ እኔ ቫይራል ለኝ ተረዳሽ? የሚያደርግ ሰው መያዝ እችላለሁ። የራሴ የሆነ እንትን አለኝ ይሄ ቲክቶክ እንዴት ብዬ ንገር። ይሄ ጌም አሁን የቅጣት ጌም ባይኖርም ቪው መያዝ እችላለሁ። ግን አንዳንዶቻቸው ብዙዎቹ ቫይራላቸው የተመታ በዚህ ነው የተነሳው፣ በዚህ ጌም ነው ገብቶሻል። በዚህ ጌም ነው። ይሄ በቅጣት ነው። ይሄ ነገር ጌም ልፍ ሲል እኮ ማለት ነው። ይሄንን ነው ጉች የምልሽ። ነገ ይሄ ጌም እልፍ ይላል። እልፍ ሲል ቪው ይመታል። ተረዳሽ? እንትን ካሌላቸው ታለንት ካሌላቸው ኢንተርቴን ማድረግ የማይችሉ ጎበዝ ካልሆኑ በስተቀር ይመታል። ሲመታስ ከዛ ከዛ ከሚዋደዱ ሰዎች ጋር ይቀራሉ። ገባሽ? ያ መቀያየም ይመጣል። እና እኔ ለዛ ነው ትዝብትም ነው። እና ሰው ሰልችቶታል በቃ ሰው ሰልችቶታል። ከምትወዱት ሰው ጋር አትተጣጡ። ተሻለሽ ወይ እያሉሽ ነው። ቤት ታሞሽ ነበር ነው አጋልጣቸውን ፎሎ አድርጉት። ሁለት ሺህ ሰዎች አላችሁ። ውድዬ ልንገሪ፣ ሰርተሽ ቢያልሽኝ ማለት ነው። ገና አልሰራም። እግዚአብሔር አልኩሽ እኮ እግዚአብሔር። አንቺ ተው አንቺ፣ ምድር ላይ ነው ያለችው። የሰማዩ ራሱ ሲኦልና ገነት ሰጥቶኝ ጉቺ ሲኦል ውስጥ ጌም እየተጫወተኝ ባይ ፈጣሪው አንዲ ፍቀድልኝ ልለምን ብዬ ለምኝ ወደ ገነት እመለሳለሁ። አሜሪካንኑን ተይው። ሲወል ጉች እየለመነች ባይ ነው ምላችሁ። እንዳው ፈጣሪው አንድ የተቸገርልኝ ብዬ ለምኜ ወደ ገነት ነው የምመለሰው። እናንተ ምድሩን እንትላላት አሜሪካ ደግሞ የፋሽናቸው ነው፣ ጉቺ አሜሪካ አይደለ? እንዲ ያለ አዎ። ለምን አለው? ነጮቹ ይጫወቱ የለ እንደ አሜሪካ ቁጭ ብለው ሁሉ። ለነጭማ ችግር የለውም ውዴ። ነጭ በሀገሩ ላይ አስበሽዋል። እዚህ ተወልደው ቋንቋ እያወቁ ከልጅነታቸው አድገው ሁሉ ነገር ተሟልቶላቸው እስቲል ይጠይቃሉ። እነሱ ግን እንዴት ነው የሚያዩት? ኢንተርቴን ለማድረግ ምናምን ነው ሶሻል ሚዲያ የሚጠቀሙ ለብዙ ነገር። እኛስ ልመና ነው በቃ የሚመስላቸው። ወገቤ እስኪንቀጠቀጥ ከሚስት ጋር ህይወት የጨለመብን እያስደሰትኩ ቀማላም ለመንሽ ትላለ ልለምና ያምርብኛል። እያዝናናው እያጫወትኩ ፈታ እያልኩ ነው እንዲ፣ ይህም እኮ ስራ ነው። ጉችዬ እንዴት አላወቁትም? እኔ ሲሆን ነው ደግሞ አሜሪካ ትዝ የሚላቸው ውዴ። ይዘ ቤታ አንድ ነገር ልንገርሽ፣ ማንም ይሁን ማንም ገና ለምናለሁ እንደው እኔማ ማግኘቴ ይጫወታል። ከስከ አይምሰልሽ ሁሏም እድሏን ብታገኝ ቤታ ትጫወታለች። ማይጫወት የለም። ማርያም ምን አልኩሽ? ሁሏም አሁን እዚህ ለማይምትለው እድሏ ቢገኝ ቪው ቢኖራት ምናምን ለምና- ለምና ከዛ ቀዋን ሁሉ በልመና ትሸጥ ነበር እያወጣች እድሉን አላገኝማ ሁሉም ምንም አንወሻሽ። እድሉን ብታገኙ ትሰራላችሁ። ከስከል ግን አሁን እንደዚህ እንትን ጀጅ ለማድረግ አላገኙትም እንጂ እድሉ ማርያምን ቢያገኙ ይሰራሉ ሁሉም። ግን እድሉን አላገኛት። እሱ ልክ ነው። እኔም እኔም አልኳችሁ። ገስ ቅጣቱ መስመር አጣ። እውነት ነው። ለዛ ነው ኔ አሰብኩትኝና ይህንን አልቀጣም ብዬ ታስበው ምርጫ ውስጥ ያስያገ ያካትቱትና መርጠሽ ተቀጭ ይሆናል፣ ነገሩ ለዛ ነው። ፕላስ ደግሞ ከማላውቀው ሰው ጋር መጫወት ይሻለኛል፣ ማለት ቢመጣም ቢቀር የማይመስላችሁ ሰው አለ አይደል? እንደዛ ደምሳሽ ቢቀር አይጎዳኝ ብቀር አልጎዳው፣ ብንጣላ ቀረ ብዬሽ አልጨነቅም፣ ቢጣላኝ ጉች ቀረች ብሎ አይጨነቅ። የትናንትናውም ልጅ እንደዛው በቃ አሁን ከምትግራቡት ሰው ጋር ብዙ አብራችሁ ከሆናችሁት ሰው ጋር ብትጣሉ ለእይታ ለህዝብ ራሱ ይደብራል። በምን ተጣሉ? ጌም ሲጫወቱ ያንን ነው የምፈራው። እባክሽ እዚህ ቲክቶክ ላይ ወዳጅ የለሽም። ወዳጅሽ ጤናሽ እና ራስሽ ነሽ። ማሪ አንድ ነገር ልንገርሽ፣ ወዳጅ መኖሪያ ለመኖር ጉዳይ ሳይሆን ታየ ምንም ነገር ቢሆን

ሊና ዝም ብዬ ሳየው ወንዶቹ ይሻላሉ መሰለኝ፣ ለኔ አሁን ሳየው አሞራ ስርዓት አለው በጣም አሞራዊ፣ ስኩል ላይ ስርዓት አለው ማርያም እንገዝ፣ አሞራ የሆነ እንትን ይላል በቃ፣ ሪስፔክት አለው ምናምን። አሁን ከእሱ ጋር እራሱ በመቀጣጣት ነው የሚለው አሞራ። ዮናታን ፍራይዴዎች ናሆም ምናምን ላይ ከወንዶቹ ጋር ጆሲ ምናምን፣ ብዙ ናቸው ወንዶቹ። እነሱ ክብር አላቸው፣ ስትደራረጉ አላየሁትም። ኖኖኖኖ በስነ ስርዓት ነው የተጫወተው ነው እንዴ እሱም ቅጣቱን ይቀጣል እኔም ቅጣቴን እቀጣለሁ እየተቀጣጣን ነው በስነ ስርዓት በአግባብ የተጫወተው ነው